የክርስትና ሃይማኖት እንደ ሰንሰለት ነው የሚባለው፣ ለዚህ ነው። እንደ ሰንሰለትና እንደ እናት ጡት ነው የሚባለው። የእናት ጡት የመጀመሪያው ልጅ ባደገበት ጡት የመጨረሻው ልጅ ያድግበታል። የመጀመሪያ ልጆች ሐዋርያት ናቸው። የመጨረሻ ልጅ በዚህ ዘመን ያለ ነው ነው። ሳይለወጥ ያን ሰንሰለት ጠብቆ መምጣት አለበት። የዛሬው ሌላ የትናንት ነው። እናት አስር ልጅ ብትወልድ አስር ልጅ ከደረቷ አታወጣም። በዚያው ጡቷ ነው ሁሉ ልጆቿን የምታሳድግ ለቤተ ክርስቲያን በየዘመኑ የሚበቅል ጡት የላት። ሁለት ጡት ነው ያላት፣ ብሉይ ኪዳን፣ አዲስ ኪዳን። ትናንትናዎቹ የጠባሁትን ነው የምንጠባ። ሰው ሆኖ የአሳማ ጡት እየጠባ የሚያድጋለን ሰው፣ ሁኖ የአንበሳ ጡት የሚጠባ የለም። ሰው ሁኖ ባህያ ጡት የሚያድግ የለም። ሰው ከሆነ የእናቱን ጡት ነው የሚጠባ። ኦርቶዶክስ ከሆነ የኦርቶዶክስን ጡት ጠብተን ነው የምናድገው። ስለዚህ ቅዱሳን አዋርያት እያስተማሩት ትምህርት ምን ተባለ? ልብስ ተባለ በሉ ልብስ በሉ ተሞታች ያሉት ደግሞ የነሱ ተከታዮች ያስተማሩት። ከአባቶቻችን ሕብረት አያውጣን እግዚአብሔር፣ ከአባቶቻችን ሕብረት አያውጣን። በየዘመናት አሁን ልብ ብላችሁ ስሙኝም። ለምሳሌ በአስራ ስድስተኛው ክፍለ ዘመን በአስራ ስድስተኛው ክፍለ ዘመን ፕሮቴስታንቲዝም ወይም ፕሮቴስታንት በማርቲን ሉተር አማካኝነት ከካቶሊክ ተገንጥሎ ከወጣ በኋላ አሁን በፕሮቴስታንት ስም ሰላሳ አምስት ሺህ ቸርች ተመስርቷል። ሰላሳ አምስት ሺህ ሁሉም የተለያየ እምነት ነው ያለ፣ የተለያየ አስተምህሮ ነው ያለ። የኦርቶዶክስ ግን ይዩ ዛሬ የምንለውን የዛሬ አምስት መቶ ዓመት ሄዳችሁ ይሁት፣ መጽሐፎቹ አሉ፣ ታሪክ ምስክር ነው። ዛሬ የምንለውን የዛሬ አንድ ሺህ ዓመት ሄዳችሁ አጥኑት። ዛሬ የምናደርገውን የዛሬ ሁለት ሺህ ዓመት ሄዳችሁ አጥኑት። ዛሬ የምናምነውን በአብርሃም ሄዳችሁ ዘመን ሄዳችሁ ይሁት፣ አንድ ነው። ለምን ኢየሱስ ክርስቶስ ትናንትም ዛሬም ያው ነውና። እስኪ በሉ ኢየሱስ ክርስቶስ በሉ ትናንትም ዛሬም እስከ ዘላለሙ ምንድን ነው? ያው ነው፣ አይለወጥ በየዘር ዕብራውያን 13 ቁጥር 8 ላይ። ሌላው ልብሳቸውን ሐዋርያት ከአያይቱ ላይ ልብስ ሲያነጥፉ፣ ሰዎች ደግሞ ለአያይቱ ምን አነጠፉ? ጨምር ጨምር፣ ንገሩኝ ልብስ ታድላችሁ እኮ ነው። እኛ ስንማር ሌላ ሌላ ምስጢር አለው። በስንት ተረጎሙት የኔታ፣ እናምን እናንተ ደግሞ ቶሎ በጨረሰ ነው የምትሉ። ተመስገን እኮ ነው። እሺ፣ እንደዚህ አይደለም። ተመስገን። እኛ ደግሞ ሌላ ሶስተኛ አለው ነው እናምን። ስለዚህ ግን ጨርሻለሁ። አይቷችሁ አይፈረድባችሁ። ታዲያ ምን አለው? ሐዋርያት አነጠፉ፣ ደግሞ ከሐዋርያት በታች አነጠፉ። ምን ማለት ነው? ከሐዋርያት ለሃያ አይቱ ሲያነጥፎ ሲያነጥፉ ከሃያ አይቱ በላይ ሲያነጥፎ ህዝቡ ደግሞ ለአህያይቱ አነጠፉ። ምን ማለት ይመስላችሁ? አሁን ደግሞ ልብስ የተባለ የስጋ ፍላጎት ነው። እስኪ የስፋ ገፈለጉት በሉ፣ የምን ፍላጎት ነው? ሐዋርያቱ ለአህያይቱ ልብስ ሲያለብሷት፣ ሰዎቹ ደግሞ ለአህያይቱ አነጠፉ ማለት የሐዋርያትን ትምህርት ተቀብሎ የስጋ ፈቃድን መተው ማለት፣ የሐዋርያትን ትምህርት ተቀብሎ የስጋ ፈቃድን መግዛት። እዩ እዩ ተመልከቱ፣ የስጋ ፈቃድ ነው ልብስ የተባለ። ያንን አስቀንጥሮ መርገጥ ማለት ነው ለራስ ማስገዛት ማለት ነው። ይህ ምን ማለት ይመስላችኋል? ኦርቶዶክስ ተዋሕዶ ቤተክርስቲያንን እዋት በአመት ከሦስት መቶ ስልሳ አምስት ቀን ራ መብሉ ይበዛል ጾሙ? እስኪ ንገሩኝ። ይሆናል ንገሩኝ እንጂ መብሉ ይበዛል ጾሙ? ጾሙ ይበዛል? እንቅልፉ ይበዛል ትጋቱ? ንገሩኝ እንጂ ቤተክርስቲያኒቱን እንትኑ፣ የእናንተን እና የኔን፣ ይኔን አይደለም ቤተክርስቲያን ውስጥ እንቅልፍ ይበዛል ትጋት ንገሩኝ እንጂ ምንድነው ኦርቶዶክሱ ከምቾት ይልቅ ስጋይ ለምን የመስቀል ሃይማኖት ነው መስቀሌን ተሸከምኩ ስለም ቤተ ክርስቲያናችሁ ስንዱ እመቤት ናት በእውነት ከጥጋብ ይልቅ ረሃብን አሁን እማማት መጥቷል አይደለም እማማት መጣ በማማት እንግዲህ በቀን ስንት ጊዜ ነው የሚበላ አቤት ንገሩኝ እንጂ አንድ ጊዜ ነው ስለዚህ አሁን ማማት የሚጾም እስከ ምሽት ስንት ሰዓት ነው አንድ ሰዓት ይጾማል። እስከ ምሽት አንድ ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረፋውም አይደረግም። እንኳን ይቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ ነው። በሕማማት ደስ ያለው ሰው የትንሳኤ ዕለት ያልቅስ የአይሁድ ወገን ስለሆነ በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሰው ላስተላልኩ። በህማማት ሳምንት በዓል ቢመጣ ይሰገዳል። እሺ፣ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን፣ በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁ ይህ ነው የዚህ ሳምንት በዓል የሚሰገድ በሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችንና ባለ እግዚአብሔር ነው ሚካኤል ባለቤቱ በተሰቀለበት ቀን እዚያ በለጠ በዓል የለም። እንሰግዳለን። ስለዚህ ይሰገዳል ነው እንዳትከፋፈሉ። ቤተክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው። እንግዲህ ምንም በዓል ቢመጣ በሕማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ሰማችሁ ወይ? ስለዚህ አሁን ይህ ሁሉ የምንሰቃየው ለምንድን ነው? ለምንድን ይህን ያህል? አንድ ጥያቄ ልጠይቃችሁ። ቆይ ጅብ ታውቃላችሁ? እሺ ንግብ መልሱልኝ። ከጅብና ከሰው ማን ሆደ? ጅብ በሉ። ከዝሆንና ከሰው ማን ሆዳል? እሺ ከአሳማና ከሰው ኧረ፣ መልሱልኝ። እሺ በጣም ጥሩ። አሁን ከአህያና ከሰው ማነው ሆዳ? ከፈረስና ከሰው በሉ እንጂ። ከግመልና ከሰው ግመ- አሁን ደግሞ አንድ ጥያቄ ልጠይቃችሁ። ከሰውና ከአህያ ማነው ጌታ? ሰው በሉ። ደግሞ ከጅብና ከሰው አቤት። ከአሳማና ከሰው ከዚህ ሆንና ከሰው በጣም ጥሩ። አሁን ጌታ ነው ብዙ መብላት ያለበት? አገልጋይ ነው ብዙ መብላት ያለበት? ንገሩኝ እንጂ ጌታ ነው አገልጋይ ነው ብዙ የሚበላ አዳዊት የአራዊት ጌታ እኛ ከሆን እኮ እነሱ እንዴት በመብል ይበልጡናል? ይህንን ቅዱስን ጦንስ ነው የተረጎመው። አሁን እንግዲህ በሎጂክ አምናለሁ እንደሚለው እንደዚህ ዘመን ሰው ቢሆን አይ ይሄ ፌር አይደለም፣ እግዚአብሔር አዳልቶብናል። ምክንያቱም እኛ የጅብ ጌታ ከሆን እንዴት ጅብ ከእኛ የበለጠ ይበላል? ብሎ ይንን መብት ብሎ ሊሟገትበት ይችላል። ሰው ሲጀል ጅልነቱን ልውቀት ይሆናል። ምን ማለት ይመስላችኋል? ጅብ ለሰው ይገዛል፣ ገዥ የሰው ልጅ ግን ከጅብ ያነሰ ይበላል። የሰው ክብሩ ሆዳ አይደለምና ይላል እንጦንስ። እስኪ በሉ የሰው ክብሩ በሉ ምን አይደለምና? ሆዳ አይደለምና፣ እኛ ሌላ ክብር ስላለን ለሰማዩ ክብር ስንል የምድሩን እየቀነሰች የምታኖር ቤተ ክርስቲያን አለችም። የስጋ ፈቃዳችሁን ግዙ፣ ለሐዋርያት ትምህርት ብላችሁ ግዙ። ሐዋርያት ከላይ ሲያነጥፉ እናንተ ከታች አንጥፉ ማለት ሐዋርያት ሲያስተምሯችሁ እናንተ የስጋ ፈቃዳችሁን ቀንሱ ብሏል። ስጋችንን ገዝተን ለመዳን ያብቃን። እዚያ ደግሞ ምን አነጠፉለት? የመጨረሻ አንቀጻችን ነው ይሄ። ዛፍ ዛፍ ምን ምን ናቸው? ዘንባባ ይሄ ዘንባባ ነው። ይሄ ጫፉ ላይ ጫፉ ላይ ይዋጋል፣ አይደል እንዴ? ጫፉ ላይ ይዋጋል። ምንድነው? አሸናፊ እግዚአብሔር ነህ ማለት ነው። እስኪ በሉ አሸናፊ እግዚአብሔር ነህ አንተ ነህ የምትወጋልን። ማን? ሰይጣን። ስለዚህ ምን አረገ ክርስቶስ? ሙቶ በሞቱ ሞትን ወግቶ አሸነፈ። ክርስቶስ አምላክ ነው የምንለው ሌላ ቢሆን ኑሮ ነብይ ቢሆን ኑሮ ነብይ በሞቱ ሞትን ማሸነፍ አይችልም። ክርስቶስ ግን አምላክ ስለሆነ በሞቱ ሞትን ድል ነሳና ሞት ሆይ መውጃ ወዴት አለ ብለን በሞት ላይ እንድንፎክር አደረገ። ስለዚህ ክርስቶስ ምን አደረገ? ይሄ የሚደረግበት ምክንያት አሸናፊ እግዚአብሔር ነው። እስኪ በሉ ተሸናፊ እግዚአብሔር በሉ። አጋንንትን አላሸነፈም? ሞትን አሸንፎ እና ላዛርን ከሞት አላስነሳም? ራሱ ሞትን አሸንፎ አልተነሳም? ተነስቷል። ስለዚህ ክርስቶስ ምንድን ነው? አሸናፊ ነው። ሁለተኛ ደግሞ የዘንባባን ግንድ እሳት ልታቃጥሉት ለብልወ ተዋል እንጂ ጨርሶ አይበለውም። ለብልወ ተዋል እንጂ ጨርሶ አይበለውም። ምስጢሩ ምንድን ነው? ጨርሶ የማትታወቅ የማትመረመር አምላክ ነህ ማለት ነው። እስኪ የማትመረመር አምላክ ነህ በሉ። የማትመረመር አምላክ ነህ። እንደገና ደግሞ ዘንባባ የደስታ ምልክት ነው። የማግኘት ምልክት ነው። አብርሃም ይስሐቅን ሲወልድ ይስሐቅ ያይቆብን ሲወልድ ዘንባባ ይዞ እግዚአብሔርን አመስግኗል። እና አንተ ደስተላ ደስታችን በአንተ የሚፈጸምልን ፍሳ ሁሉ ዓለም ነህ ሲሉን ዘንባባ ይዘው አመስግነውታል። ተምር ይዘው ለምን አመሰገኑት? ተምር ከፍ ያለ ነው፣ ከፍ ያለ ነው። አይታችሁ ታውቃላችሁ አይደለም? ከፍ ያለ ነው፣ ቁመቱ ትልቅ ነው። እኔም አይቼዋለሁ። ኢየሩሳሌም በብዙ ተምር ይመረታል። ታዲያ ከፍ ያለ ነው። አንተ ልዑል እግዚአብሔር ነህ ማለት ነው። እስኪ በሉ። ጠባብ ደረት፣ አጭር ቁመት ይዘ ተወልደ ብንዳስስህም ለእኛ ብለህ በምድር ብትመላለስም አንተ ልዑል እግዚአብሔር ነህ፣ የፍጥረታት ጌታ፣ የአማልክት አምላክ፣ የጌቶች ጌታ ነህ ለማለት ተምር ይዘው አመሰገኑ። የተምር ፍሬው በሾ የተከበበ ነው። አንተም ጌትነትህ አይመረመርም። ተምር ውስጡ ፍሬው አንድ ነው። ለምሳሌ የሮማን ፍሬ ብታዩ ሮማን ውስጡ በጣም ብዙ ፍሬ ነው ያለው ተምር ግን ላይኛውን ቅርፍቱን በልጣቱ ውስጡ ስታው ስንት ፍሬ ነው ያለው አንድ ፍሬ አንተም ተቀዳሚ ተከታይ የሌለ የአብ የባህሪ ልጅ ነህ እስኪ ተቀዳሚ ተከታይ የሌለ በሉ የአብ በሉ የባህሪ ልጅ ነህ እኛ የአብ ልጆች ነን አይደለንም ነን በምን በጸጋ በሉ ክርስቶስ ግን የባህሪ ልጅ ስለሆነ ብቸኛ ልጅ ብቸኛ ልጅ ብቸኛ አምላክ ከብቻው ከአብ የተወለደ ብቸኛ አምላክ፣ ከብቻዋ ከድንግል የተወለደ ብቸኛ አምላክ ስለሆነ ከዚህ የተነሳ ዋል ወልድ ዋይነ አንድም ዋህደ ባህሪነ አንድ ባህሪነ። እስኪ አንድ ባህሪነ በሉ። አንድ ከካቶሊክ የምንለየው ይሄ ነው። ካቶሊክ ሁለት ባህሪ ነው ነው የምትለው እኛ አንድ ባህሪ ነን፣ ነው አንድ ባህሪ ነው። የደከመም ያውሱ ነው። ያሸነፈም እሱ ነው። የአንቀላፋም ያውሱ ነው። ባሕር የገሰጸም እሱ ነው። የተራበም ያውሱ ነው። ህብስት አበርክቶ ያጠገበም እሱ ነው። የተጠማም እሱ ነው። ውሃውን ጠጅ አድርጎ ያረካም እሱ ነው። የጠየቀም እሱ ነው። ሳይጠይቅ ያወቀም እሱ ነው። የታመመም እሱ ነው። የታመሙትን የፈወሰም እሱ ነው። የሞተም እሱ ነው። ሙታንን ያስነሳቸው ሞትን ያሸነፈውም እሱ ነው። በጠባብ ደረት የተወሰነውም እሱ ነው። በሰማይ ከአባቱ ጋር የሚመሰገነው ምሱ ነው። የሚደክመው ምሱ ነው። ሀያሉ ምሱ ነው። የወደቀው ምሱ ነው። ትንሣያችን ምሱ ነው። ስለዚህም ተባለ፣ አንድ ባህሪ ክርስቶስ በል እንጂ አንድ ባህሪ ክርስቶስ ከሁለት የማይከፈል ነሳ። ይንፈልጦ ለአሐዱ ክርስቶስ ሀበ ክልኤቱ ህላውያት ወይ ሀበ ክልኤቱ ገጻት ይላል። ተመልከቱ አንድ ክርስቶስን ወደ አንድ ወደ ሁለት አካል ወደ ሁለት ባህሪ ወደ ሁለት ክፍል አን ከፍለውም ብሎ ይነገራል። ከቃሉ ጋር ናቸው። ከዚያ ደግሞ ምን ይዘው አመሰገኑት? አንድ ዛፍ ቀረን፣ አይዟችሁ። አቤት ወይራ ጽኑ ነው። አንተም ጽኑ አምላክ ነህ ማለት ነው። እስኪ ጽኑ አምላክ በሉ። ጽኑ አምላክ ነህ። ተመልከቱ፣ ትጉ ዘይደቅስ ፈጣሪ ምን አለ? ዘይደክም እግዚ ስሉት ላይለኩሉ ይላል። ተመልከቱ፣ ትጉ ዘይደቅስ የማያንቀላፋ ትጉ ተመልከቱ የማንቀላፋ ትጉ የማይደክም አምላክ እግዚአብሔር ስሉጥ ላዕለ ኩሉ በሁሉ ላይ የሰለጠነ ማን ክርስቶስ በሁሉ ላይ የሰለጠነ አጋንንትን በእግዚአብሔር ስም ብሎ ሳይሆን የሚያዛቸው እኔ እላችኋለሁ፣ ብሎ አይ ጋኔን ማውጣትማ ነቢያት አውጥተዋል እንዳይባል እሱ በቃሉ ሞሞ ሙት ማንሳትማ ኤልሳስ አስነስቶ የለ እንዳይባል እሱ በእግዚአብሔር ስም ብሎ ሳይሆን በገዛ ቃሉ ሕግ ሲያስተምር እንደ ነቢያት ከመዚህ እግዚአብሔር አዶናይ ከመዚህ የእግዚአብሔር ዘኩል ይመልክ! ብሎ ሳይሆን እኔ እላችኋለሁ ብሎ ሕግን ይሰራ። ባህር ገብቶ ባህር የምትታዘዝለት፣ ነፋሳት የሚደነግጡለት፣ ድንጋይ ያመሰግነው፣ መቃብራት በደም የተከፈቱለት፣ አለት በደሞ የተሰነጠቀለት፣ ፀሐይ የጨለመችለት፣ ጨረቃ ደም የለበሰችለት ከዋክብት ብርሃናቸውን ነስተው የረገፉለት ምድር የተንቀጠቀጥችለት ሞት የሚፈራው ሁሉን የሚችል እርሱ ክርስቶስ ነው። ሁሉ የሚቻለው ጽኑ አምላክ ነው እና ምን አደረገ? ወይራ ይዘው አመሰገኑት አላችሁ። ወይራ ብሩህ ነው እ ወይራ ብሩህ ነው በሉ። አንተም የብርሃን አምላክ ነህ፣ የብርሃን አምላክ ነህ፣ ብርሃን ነህ፣ ዝገታችን የምታደረግ ወይራ ብሩህ ነው ሲባል የእኛ ሀገር ወይራ አያፈራም። የእስራኤል ወይራ ነው የሚያፈራ የእስራኤል ወይራ ዘይት የወይራ ዘይት የሚባል ታውቃላችሁ አደለም? አይደለ የእነሱ ሀገር ስለሚያፈራ ነው። ስለዚህ ያ መብራት ይሆናል አንተ ብርሃናችን ነው ማለት ነው። ወይራ መስዋዕት ይሆናል አንተ መስዋዕታችን ነው ማለት ነው። ልቡናችን የምታበራልን መስዋዕት ልትሆንልን መጣ፣ ልታጸናን መጣ፣ ልታበራልን መጣ። ጨለማችንን ገፈፍክልን ለማለት ወይራ ይዘው አመሰገኑት። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ሌላው በዚህ ሐዋርያት ጨርቅ ሲያነጥፉ፣ እዚያ ደግሞ ቆርጠው ያመጡ ማለት ፍሬ ከሌላቸው ከአሕዛብ የተገኘ ስነ ምግባር ነው ይላሉ። እንግዲህ መጨረሻ ላይ በፊት የሚሄዱትም በኋላ የሚከተሉትም ምን እያሉ አመሰገኑ? ሆሳዕና በሉ እንጂ ሆሳዕና ለወልደ ዳዊት በሉ። ለዳዊት ልጅ በሉ በአማርኛ? መድኒት መባል ይገባዋል። በሉ ለማን ልጅ ለምንድን ነው ለዳዊት ልጅ መድኃኒት መባል ይገባዋል የምንለው፣ ክርስቶስ የሰው ልደት ስለተወለደ እሱ አያድንም እንዳይሉት፣ እንደ ንብያት እንደ ዋርያት ነው፣ እንደ ማንኛውም ጻድቅ ነው እንዳይሉት፣ ለዳዊት ልጅ መድኃኒት መባል ይገባዋል። እርሱ መድኃኒት ነው፣ አዳኝ ተብሎ መመስገን ይገባዋል፣ ያድናል። አሁን አንዳንድ ሰው አለን በጣም ምን ይላሉ መሰላችሁ አንዳንድ ወንድሞቻችን በሌላ እምነት የሚኖሩ ወንድሞቻችን እኔ ከክርስቲያኖች መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ እኔ እኔ አምላክ ነኝ የሚል ቃል የሚያሳየኝ ካለ እኔ ዛሬ ክርስቲያን ሆናለሁ የሚል ቃል የሚናገሩ ወንድሞቻችን አሉ ምስጢሩ ግን ምን አለ ሆሳዕና እስኪ መድሃኒት በሉ መድሃኒት የሚባል ማን ብቻ ነው እግዚአብሔር በሉ እንጂ መድሃኒት የሚባል ማን ብቻ ነው እግዚአብሔር ነው እሱ መድኃኒት ተብሎ ሲመሰገን ምስጋናውን የተቀበለው ለምን ይመስላችኋል? መድኃኒት ነኝ አዎ፣ መድኃኒት ነኝ ማለቱ ነው። ፈጣሪ ነኝ ማለቱ ነው። ከዚህ አስተመልከቱ። ሆሳዕና ለዳዊት ልጅ ተብሎ የተጨመረልህ ከሰው ስለተወለደ መድኃኒት ያላደለ እንዳይመስልህ፣ አምላክ ያላደለ እንዳይመስልህ፣ ተራ እንዳይመስልህ፣ ነቢይ እንዳይመስልህ፣ ጻድቅ እንዳይመስልህ፣ እርሱ የሚያድን አምላክ ነው፣ ድነትን የሚሰጥ አምላክ ነው ለማለት ሆሳዕና ለወልደ ዳዊት ብሩክ ዘይመጽእ በስመ እግዚአብሔር ብዙ ትምህርት ነበረው። ብሩክ በእግዚአብሔር ስም የሚመጣ የተባረከ ነው አለ። እግዚአብሔር አባቱ መስክሮለት እ እራሱ እግዚአብሔር ነኝ ብሎ የሚመጣ ራሱ እግዚአብሔር ነኝ እኔ ህይወት ነኝ አለ። ህይወት እኮ እግዚአብሔር ነው። ህይወት እግዚአብሔር፣ እኔ ህይወት ነኝ፣ መድኃኒት ነኝ። ህዝቡን ከኃጢአታቸው ስለሚያድናቸው ኢየሱስ ተብሏል። ኢየሱስ ማለት መድኃኒት ነው። ክርስቶስ ማለት ንጉስ ነው። ዛሬ እየተዘመረለት የገባ ንጉሥ ስለሆነ ነው፣ ይላል ቅዱስ ዮሐንስ አፈወርቅ። ንጉሥነቱን ዛሬ አስመሰከረ፣ አዳኝነቱን ፈውሶ አስመሰከረ፣ ትንሣኤነቱን ሙት አስነስቶ እሱም ተነስቶ መሰከረ። ስለዚህ እግዚአብሔር አብ መስክሮለት፣ ራሱም ደግሞ እግዚአብሔር ነኝ ብሎ የሚመጣ መርገመ ሥጋ መርገመ ነፍስን የሚያርግ በረከተ ሥጋ በረከተ ነፍስን የሚያድል ክቡር፣ ምስጉን የባህር አምላክ ነው ክርስቶስ ቁሳይና ባሪያ በመላእክትም ሊመሰገን ይገባዋል። የመላእክት ጌታ ነውና፣ የመላእክት ጌታ ዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ አማን አማን እብለክሙ እኒ ዘሰ ዘአብ እምዝ ትሬእዩ እንዘይ ዝርሃዋል ሰማያት ወመላእክት እግዚአብሔር ያርጉ ይወርዱ ሀበጓ ለመሕያው። እውነት እላችኋለሁ ከዚህ የሚበልጥ ነገር አሳያችኋለሁ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ። የሰው ልጅ የሚለው ክርስቶስን ራሱን ነው። ወደ ሰው ልጅ ሲወርዱ እሺ፣ በምድር ነው ያለና፣ ወደ ሰው ልጅ ሲወጡ የሚል ግን ለምንድን ነው? በሰማይም ያለ አምላክ ስለሆነ መላእክት የሚያርጉም ወደ እኔ ነው፣ የሚወርዱም ወደ እኔ ነው ማለት ነው። በሰማይና በምድር ያለ አምላክ መሆኑን ለማመስገን እንዲህ ብሎ ተመስግኗልና፣ ዛሬ ምን አለ? ሆሳይና በአርያም አንድም ሆሳይና ማለት አሁን አድነኝ ማለት ነው። እስኪ አሁን አድነኝ በሉ፣ በሉ ንገሩ። አንድም ሆሳዕና ለወልደ ዳዊት ማለት የዳዊት ልጅ ወይ ማረኝ ማለት ነው። እስቲ በሉ የዳዊት ልጅ ወይ ማረኝ ማለት ነው። እግዚአብሔር ሁላችንንም ይማራል። ዛሬ ሁለት ዕውሮች ሁለት ዕውሮች ክርስቶስ በዚህ ያለፈ ሲሏቸው የዳዊት ልጅ ወይ ማረኝ፣ የዳዊት ልጅ ወይ ማረኝ እያሉ ጸልየው ይጮው ነበረ። ሰዎች ደግሞ ኧረ ዝም በሉ እናንተ ዝም በሉ፣ ዝም በሉ፣ መንገዱን ይሉበት እያሉ የሚከለክሉ ሰዎች ነበሩ። ፋትድሮት ረፍዶበታል እያሉ የዳዊት ልጅ ወይ ማረኝ እያሉ ድምፅ ጨምሮ ይጨዋሉ። ዓይናቸውን አበራላቸው። በዛሬው ቀን ሆሳይና የሚል ቃል ጠርቶ ዓይናቸውን ፈወሰላቸው። እውር ማለት ቤተ ክርስቲያን ውስጥ እየኖረ ልቡ የታወረ ክርስቲያን ነው። የዳዊት ልጅ ወይ ማረኝ ማለት እግዚኦ መሐረነ ክርስቶስ ብሎ መጸለይ ያለበት። ዝም በል የሚሉት ደግሞ አትጸልይ የሚሉ አጋንንት ናቸው። ጸሎት አቋርጥ የሚሉ ማለት ነው። ተኛ የሚሉ ተኛ ብለ ተኛ የሚሉ እነዚህ ናቸው ማለት ነው። እነዚያን አልፎ ከጧ ክርስቶስ አይኑን ያበራለታል ማለት የልቡ አይን ይበራለታል። ሰው አይኑ ሲገለጥ ፀሐይ፣ ጨረቃን፣ ከዋክብትን ያውያል። ፀሐይ ክርስቶስ፣ ጨረቃ ቤተ ክርስቲያን። ጨረቃ ብርሃኗን ከፀሐይ እንደምታገኝ የቤተ ክርስቲያን ብርሃን ክርስቶስ ስለሆነ ከዋክብትን እንደማየት በቤተ ክርስቲያን የሚኖሩ ሰማዕታት ይገለጡለታል፣ ክብራቸው ይገለጥለታል። የእነሱን በረከት ያገኛል። ሁላችንም እውራለን። ሁላችን ልባችን የታወረን ነው። አንድ ጊዜ ሆሳዕና ለወልደ ዳዊት እንበል። ኮዳ ሆሳዕና በአርያም። የዳዊት ልጅ ሆይ ማረኝ። ድገሙት። የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ፣ ሁላችንን የሚማረን ጸሎት መጸለይ ቢያቅታችሁ እንኳ ሌሊት ተነስታችሁ መኪናም ውስጥ ስትሳፈሩ፣ ቢሮም ስትገቡ፣ መንገድ ለመንገድም ስትሄዱ በህሊናችሁ ይችን ጸሎት በሏል። እስኪ የዳዊት ልጅ ወይ ማረኝ በሉ። ዳዊት ልጅ ወይ ስትሉ አጋንንት ይርቃል። ሌላው ቀርቶ የሆነ ሰውዬ እዚያ እየፎከረ ሲመጣ አፋችሁን ገጥማችሁ ሶስት ጊዜ እንኳን የዳዊት ልጅ ወይ ማረኝ የእግዚአብሔር ልጅ የጌታዬ ኢየሱስ ክርስቶስ ወይ ማረኝ ካላችሁ ያ ሰው መልሶ አፍሮ ይመለሳል። አባቶቻችን መነኮሳት ለዚህ ነው። ምን የናፈቃችሁ ዘመድ ቢሆን ዝም ብላችሁ ይዳችሁ አትገናኙት መጀመሪያ አንድ አቡነ ዘበሰማያት ደግማችሁ ነው መሳሳብ። ከርሞዞት የመጣውን አታውቀው፣ አንድም አኛ ጋር የቀረመ ነው ማናውቀው፣ ለሰውየው እንዳታልፈው ማለት ነው። ስለዚህ አሁን በገዳማት መነኮሳት ሲገናኙ ምን ይላሉ? እዚያና ዚያ ምን ቢነፋፈቁ አንዱ እዚያ ይቆማል፣ አንዱ ሲቆማል፣ ወንጌል ይጸል ያሉ እዚህ ላይ ቆሙ፣ ኋላ ይሳሰማሉ። ስለዚህ ምንም ነገር ከማድረጋችሁ በፊት ሌላ ጸሎት ባይቻላችሁ እንኳ ጌታዬ መድኃኒቴ የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማ ይሄን በጣም ትልቅ ጸሎት ነው። ቀን ከሰጠን በሌላ ቀን፣ ስለዚህ ጸሎት ሰፋ አድርገን እንማማራለን። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። ሁላችንንም እግዚአብሔር ይማረን። እግዚአብሔር ይማረን። እግዚአብሔር ይማረን።